የፋኖ አደረጃጀቶች አንድነት ስብሰባ አሁንም መነጋገሪያ ሆኗል። አደረጃጀቶቹ ጠብቁን ካሉ ቀናት ያለፈ ቢሆንም በተባራሪ የወጡ ያሉ መረጃዎች ግን በፋኖ አመራሮች መሃል ያለው የስልጣን ፍላጎት ስብሰባውን እንዳራዘመው እየተነገረ ነው። በተለይም የፋኖ መሪ ማን ይሁን በሚለው ጉዳይ በዘመነ ካሴና በምሬ ወዳጆ መሃል ቅራኔ መፈጠሩ ተነግሯል። ከዚህ በተጨማሪም አንድ የፋኖ አደረጃጀት በአዲሱ የፋኖ ተቋም ምን ምን የስልጣን ቦታዎችን ይቆጣጠር በሚለው ጉዳይ መስማማትን እንዳልቻሉ ታውቋል። አረጋ ከበደ በ ኩላቸው ክልሉን ወደ ጦርነት የከተተው ፖለቲካዊ ጽንፈኝነት ነው ብለዋል። የክልሉን አሁናዊ ሁኔታ እናስደምጣችኋለን። ጀነራሉ ህዋትን በትጥቅ ለመጣል ጫካ ገቡ። ጫካ ስለገቡት ጀነራል ባለስልጣኑ ምላሽ ሰጥተዋል። በሌላ በኩል በፋኖ መሪነት የተከሰሱት ጀነራል ጀነራል ምግበይና ጀነራል ታደሰ ወረደ ደግሞ በሻቢያ ጉዳይ ከባድ ፍጥጫ ውስጥ ገብተዋል። ይህው ሻቢያን ጥምረት እየመሩ ነው የሚባላቸው ጀነራል ምግበይ ታደሰ ወረደ ኤርትራ ላይ በያዙት አቋም መበሳጨታቸው ተነግረዋል። እናስደምጣቸዋለን። በታሪክ ከፍተኛ የተባለው የነዳጅ ጭማሪ ዋጋ ቀጥሏል። መንግስት በነዳጅ መሸጫ ዋጋ ላይ ባለፈው ዓመት ያደረገው ከፍተኛ ጭማሪ በተመሳሳይ ሁኔታ በግንቦት ወር አስቀጥሏል። እንመለስበታለን በውጭ ዜና ዘገባ ችን አሜሪካዊ ሮበርት ፕሪቮስ የሮማ ካቶሊክ ቤተክርስቲያን ሊቀጳጳስ ነው መመረጣቸውን እናስደምጣቸዋለን። ጥነስልን ውዲ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ከአንድ ካንዳፍታ ለሆኑ ይደምጣሉ ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው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 እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፈያ ብቻ ማለትም ከ431 ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪያ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥ እንገኛለን። ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። በታሪክ ከፍተኛ የተባለው የነዳጅ ዋጋ ጭማሪ ቀጥሏል። መንግስት በነዳጅ መሸጫ ዋጋ ላይ ባለፈው ወር ያደረገውን ከፍተኛ ጭማሪ በተመሳሳይ ሁኔታ በግንቦት ወራስ ቀጥሏል። አዲስ በተደረገው ዋጋ ጭማሪ መሰረት 1 ሊትር ቤንዚን 122 ብር 53 ሳንቲም ሲገባም፣ 1 ሊትር ነጭ ናፍጣ 116 ብር 49 ሳንቲም ገብቷል። ከትናንት ምሽት ጀምሮ ተግባራዊ መደረግ የጀመረው የነዳጅ ምርቶች መሸጫም በ1 ሊትር ከ10 ብር በላይ የተጨመረበት ሆኗል። በዚሁ መሰረት 1 ሊትር ቤንዚን 122 ብር 53 ሳንቲም፣ 1 ሊትር ነጭ ናፍጣ 116 ብር 49 ሳንቲም፣ 1 ሊትር ኪሮሲን 116 ብር 49 ሳንቲም ገብቷል። መንግስት ከአንድ ወር ገደማ በፊት ከፍተኛ የተባለው የነዳጅ ዋጋ ጭማሪ ማድረጉ የሚታወስ ሲሆን በ1 ሊትር ከ10 ብር በላይ ነበር የተጨመረው። መንግስት ያለፈው ወር ጭማሪ አነጋጋሪነቱ በቅጡ ሳይበርድ በተያዘው ግንቦት ወርም በተመሳሳይ በ1 ሊትር ከ10 ብር በላይ መጨመሩ አነጋጋሪ ሆኗል። የነዳጅ ዋጋ ጭማሪው መቀጠል ቀድሞኑም በተቀጣጠለው የዋጋ ንረት ላይ አቀጣጣይ ሆኖ ቀጥሏል። መንግስት በየጊዜው በከፍተኛ ሁኔታ የህዝቡን ኑሮ እየተፈታተነ የሚገኘውን የዋጋ ንረት ለማርገብ እየሰራ መሆኑን በቃል ደረጃ ቢገልጽም በተግባር ግን በተገላቢጦች ሆኗል የሚሉ ድምጾች በርክተዋል። በሌላ በኩል የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም ዝቅ ብሏል። አንድ ሊትር ከባድ ጥቁር ናፍጣም 106 ብር ከ75 ሳንቲም ከነበረበት ወደ 104 ብር ከ8 ሳንቲም ዝቅ ብሏል። አንድ ሊትር ቀላል ጥቁር ናፍጣም 109 ብር ከ22 ሳንቲም ከነበረበት 106 ብር ከ77 ሳንቲም ዝቅ ብሏል። የነዳጅ ምርቶች መሸጫ ዋጋ ማሻሻያው ከትናንት ምሽት ጀምሮም በማደያዎች ተግባራዊ መደረግ ጀምሯል። የነዳጅ ምርቶቹ መሸጫ ዋጋ በቀጣይነት የሚጨምር ሲሆን ጭማሪው የሚደረገው መንግስት ከዶላር አበዳሪዎቹ የተቀበለውን ቅድመ ሁኔታ ለመፈጸም ነው አለማ ቀፉ የገንዘብ ተቋም አይኤምኤፍ ለጠቅላይ ሚኒስትር አብይ አህመድ አስተዳደር ብድር ለመፍቀድ ያስቀመጠው ቅድመ ሁኔታ መንግስታዊ ድጎማዎችን ሙሉ በሙሉ ማቆም ነው። የፋኖ አደረጃጀቶች የአንድነት ስብሰባው አሁንም መነጋገሪያ ሆኗል። አደረጃጀቶቹ ጠብቁን ካሉ ቀናት ያለፈ ቢሆንም በተባራሪ እየወጡ ያሉ መረጃዎች ግን በፋኖ አመራሮች መሃል ያለው የስልጣን ፍላጎት ስብሰባውን እንዳራዘመው እየተነገረ ነው። በተለይም የፋኖ መሪ ማን ይሁን በሚለው ጉዳይ በዘመነ ካሴና በምሬ ወዳጆ መሃል ቅራኔ መፈጠሩ ተነግሯል። ከዚህ በተጨማሪም አንድ የፋኖ አደረጃጀት በአዲሱ የፋኖ ተቋም ምን ምን የስልጣን ቦታዎችን ይቆጣጠር በሚለው ጉዳይ መስማማትን እንዳልቻሉ ታውቋል። አረጋ ከበደ በበኩላቸው ክልሉን ወደ ጦርነት የከተተው ፖለቲካዊ ጽንፈኝነት ነው ብለዋል። ይህ በእንዲህ እንዳለ በክልሉ ባለው ጦርነት ሳቢያም በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተናም እንደማያስፈትኑ ታውቋል። የፋኖ ኃይሎች አንድ አለመሆናቸውና ብዙ አደረጃጀት ያላቸው መሆኑን ከመንግስት ጋር ለሚደረግ ድርድር እንቅፋት እንደፈጠረ በተደጋጋሚ ይነገራል። ይህን ተከትሎ ከዚህ ቀደም ባለፈው ዓመት የአንድነት ስብሰባ ያደረጉ ቢሆንም በተፈጠረው መከፋፈል እስክንድር ነጋ የሚመራው ቡድን ተነጥሎ የራሱን አንድ የፋኖ ድርጅት መስርቷል። በአሁኑ ወቅት ደግሞ አራት የሚሆኑ የፋኖ አደረጃጀቶች አንድ የፋኖ ተቋም ለመመስረት ለስብሰባ ከተቀመጡ ሳምንት ሆኗቸዋል። አራቱ አደረጃጀቶች በዚህ ስብሰባቸው አንድ የፋኖ ኖ ድርጅት ፈጥረው ይወጣሉ ቢባልም የስልጣን ክፍፍል ጉዳይ ግን ትልቅ እንቅፋት መፍጠሩ እየተነገረ ነው። የወሎ የጎንደርና ጎጃም አደረጃጀቶች የሰብሳቢነቱን የወታደራዊ ክንፍና የህዝብ ግንኙነቱን ስልጣኑን ለመያዝ ጥያቄ ማንሳታቸው የአንድነቱ ስብሰባ ላይ ቀዝቃዛ ውሃ ቸልሶበታል። ከዚህ ባለፈ ዘመነ ካሴ መሪ አይሆንም በሚል ከወሎና ጎንደር አደረጃጀቶች ጥያቄ መነሳቱም በፋኖ ስብሰባ ላይ ሌላ ቅራኔ የፈጠረ ጉዳይ እንደሆነ ለፋኖ ድጋፍ ያላቸው ማህበራዊ ገጾች እየዘገቡት ነው። ለህልውና ትግል ወደ ጫካ ገብተናል ያሉ የፋኖ ታጣቂዎች በእንዲህ መልኩ አንድ መሆን ተስኗቸው በስብሰባ የተጠመዱ ሲሆን ጎን ለጎን በክልሉ ያሉ ውጊያዎች በመጠኑም ቀጥለዋል። ይህን የክልሉን ውጊያ የፋኖ ታጣቂዎች የህልውና ጉዳይ ሲሉት፣ የክልሉ ፕሬዝዳንት ግን በተራዘመ የፖለቲካ ጽንፈኝነት የመጣ ነው ሲሉ በይነውታል። አቶ አረጋ ትናንት በመሩት አንድ ህዝባዊ ውይይት ላይ የክልሉ ጦርነት መንስኤ ፖለቲካዊ ጽንፈኝነት ነው ካሉ በኋላ አሁን ግጭቱን በድርድር መፍታት ቀዳሚ ምርጫችን ነው ብለዋል። የአማራ ክልል ህዝብ በህግና በስርዓት ሊፈታቸው የሚገባቸውን ጥያቄዎች ነጥቀው የፖለቲካ አጀንዳ በማድረግ ህዝቡን ወዳልተገባ ደረጃ ወስደውት ቆይተዋል ሲሉም የፋኖ ታጣቂዎችን ከሰዋል። ይህ በእንዲህ እንዳለም በክልሉ ባለው ጦርነት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የ12ተኛ ክፍል መልቀቂያ ፈተና እንደማያስፈትኑ ታውቋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የተገለጸ ሲሆን ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ የተወሰኑ ትምህርት ቤቶች 470 ብቻ ናቸው። ጀነራሉ ህዋትን በትጥቅ ለመጣል ጫካ ገቡ። ጫካ ስለገቡት ጀነራል ባለስልጣኑ ምላሽ ሰጠዋል። በሌላ በኩል በፋኖ መሪነት የተከሰሱት ጀኔራል ጀኔራል ምግበይ እና ጀኔራል ታደሰ ወረደ ደግሞም በሻቢያ ጉዳይ ከባድ ፍጥጫ ውስጥ ገብተዋል። የህዋት ሻቢያን ጥምረት እየመሩ ነው የሚባልላቸው ጀነራል ምግበይ ታደሰ ወረደ ኤርትራ ላይ በያዙት አዲስ አቋም መበሳጨታቸው ተነግረዋል። የህዋትና ሻቢያ ጥምረት ጉዳይ የትግራይ ፖለቲካ ኃይሎችን መክፈሉን ቀጥሏል። አሁንም የሻቢያ ጉዳይ ህዋትን እያመሰውና እየከፋፈለው ይገኛል። አሁን ደግሞ ሁለቱ የጦር አዛዥ ጀኔራሎች በሻቢያ ጉዳይ

ጀነራል ታደሰ ወረደና ጀኔራል ምግቤ ኃይልም ፍጥጫ ውስጥ ገብተዋል። ታደሰ ወረደ በአዲስ አበባ የፈረሙትን ሰነድ ለማስፈጸም መንቀሳቀሳቸውና በኢሳያስ ጉዳይ አዲስ አቋም መያዛቸው የቅራኔው ምንጭ ሆኗል። ከሰሞኑ አንድ የትግራይ አክቲቪስት መታሰሩና መፈታቱን መዘገባችን አይዘነጋም። የዚህ አክቲቪስት መታሰሩ የሁለቱን ጀኔራሎች ፍጥጫም ይበልጥ እንዳከረረው ነው የተሰማው። አክቲቪስቱ ከሳምንታት በፊት በዛላምበሳ ከአንድ የሻቢ አክቲቪስት ጋር በመገናኘት የሻቢያና ህወሓትን ጥምረት ለማሳለጥ ተገናኝተው እንደነበር ሲዘገብ ቆይቷል። ይህ አክቲቪስት ከቀናት በፊት ጀኔራል ታደሰ በሚመሩት መንግስት የታሰረ ቢሆንም የጀኔራል ምግቤ ክንፍ ባደረገው ጫና በኃይል ተፈቷል። የአበሳጫቸው ጀኔራል ታደሰ ታዲያም ከኔ ውቅና ውጭ ከውጭ ኃይሎች ጋር መገናኘት ፍጹም ክልክል ነው የሚል መግለጫ አውጥተዋል። ጊዜው አስተዳደሩ ከመስረታዊ መርሆች ባፈነገጠ መልኩ ማናቸውንም የውጭ ግንኙነቶች ማድረግ ግን ስህተት ብቻ ሳይሆን ትግራይ ሰላምና መረጋጋት እንዳይኖራት የሚያደርግ አደገኛ ተግባር ነው በማለትም እኮንኗል። ከመርህ ያፈነገጡ አካሄዶች በማንኛ የሚገኘውም ሁኔታ ተቀባይነት እንደሌላቸውም ጊዜያዊ አስተዳደሩ ጠቅሷል። ከዚህ በተጨማሪም የክልሉ ፖሊስ አክቲቪስቱን በተደረገበት ጫናም ከእስር እንደፈታው ተናግሯል። የተጠርጣሪውን መለቀቅ ተከትሎም የፖሊስ ኮሚሽኑ ይፋ ያደረገው መረጃም የትግራይ ፖሊስ ኮሚሽን ተቋማዊ ነፃነቱን ጠብቆም ምርመራ እንዳያከናውን ከአቅሙ በላይ የሆኑ ጫናዎች ደርሰውበታል። ይህም ያልተገባ ውጤት ሊያመጣ ይችላል። ስለዚህ የምርመራ ሂደቱን በማቋረጥ በነጻ ለቀነዋል ሲል አስታውቋል። ይህን ተከትሎም በርካታ የትግራይ ተወላጆች በተ የፈጠረው ነገር የተሰማቸውን ቅራኔ በመግለጽ ላይ የሚገኙ ሲሆን ከህግ በላይ የሆነው አካል ማን ነው? ኮሚሽኑ ከአቅም በላይ ጫና አሳደሩብኝ ያላቸው አካላት እነማናቸው ግልጽ ይደረግ ሲሉ በመጠየቅ ላይ ይገኛሉ። ልፋተይ ተስፋ በመባል የሚታወቁ አክቲቪስት ከኤርትራ መንግሥት የፕሮፖጋንዳ ሰው ከሆነው አውል ሰይድ ጋር ያደረገው ቃለ መጠይቅ ለስሩ ምክንያት እንደሆነ የሚነገር ሲሆን ቃለ መጠይቁም በኤርትራ ምድር የተደረገ ስለመሆኑ ታውቋል። ይህ በእንዲህ እንዳለ ከህዋት የጦር አዛዦች መሀል አንዱ የሆኑት ጄኔራል ህዋትን በትጥቅ ለመጣል ጫካ መግባታቸው ተሰማም። ጀነራሉ ሃራ መሬ የሚል ስያሜ ይዘው ጫካ የገቡ የትግራይ ወጣቶችን ስለመቀላቀላቸው ተነግረዋል። ጀነራል በየነ ገብረ እግዚአብሔር ወይንም በቅጽል ስማቸው ወዲ አንጥራናቸው ለትጥቅ ትግል ጫካ የገቡት በጉዳዩ ላይ ከቀናት በፊት ከዛራ ሚዲያ ጥያቄ የቀረበላቸው የህወሓት ምክትል ፕሬዚዳንት አማኑኤል አሰፋ ጉዳዩን እያጣራን ነው የሚል አጭር መልስ ሰጠዋል። አሜሪካዊው ሮበርት ፕሪቮስት የሮም ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሆኖ ተመረጡ። በአሜሪካ ቺካጎ ተወልደው ያደጉት የ69 ዓመቱ ካርዲናል ሮበርት ፕሪቮስት ፖፕ ሊዮ ተብሎ የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሆኖ ተመረጡ። ካርዲናል ፕሪቮስት በፔሩ ጳጳስ ሆኖ ከመሾማቸው በፊት በሚሽነሪነት አገልግለዋል። ሊቀ ጳጳሱ ከእንግሊዝኛ በተጨማሪ ጣሊያንኛና ስፓኒሸኛ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎታቸው እንዲሁም አድማጭነታቸው ይጠቀሳሉ። ከሁለት ዓመት በፊት እንደ አውሮፓውያን አቆጣጠር በ2023 ሊቀ ጳጳስ ፍራንሲስ የቫቲካን የጳጳሳት አለቃ አድርገው በመሾም ቀጣዩን የጳጳሳት ትውልድ በመምረጥ ውስጥ ቁልፍ ስልጣን እንዲኖራቸው አድርገዋል። ካርዲናል ፕሪቮስት ሊቀ ጳጳስ ሊዮ 14ተኛ ተብለው ለመጠራት መወሰናቸው ተገልጸዋል። ለሁለት ቀናት አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡ የቤተ ክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳየው ነጭ ጭስ የታየው ከጥቂት ደቂቃዎች በፊት ነው። የሮማ ካቶሊክ ቤተ ክርስቲያን ካርዲናሎች በሚስጥር በሚሰጡት ድምፅ ለመምረጥ በእጩነት ከቀረቡት ካርዲናሎች መካከል ሁለት ሶስተኛውን ድምፅ ያገኙት የሃይማኖት አባት ቀጣዩ ሊቀጳጳስ ይሆናሉ አሜሪካዊው ሊቀጳጳስ ሊዮ 14ተኛ በቫቲካን አዲሱን ሊቀጳጳስ ለመምረጥ ለሁለተኛ ቀን የተሰባሰቡት ካርዲናሎች በሚስጥር ድምጻቸውን መስጠታቸውን ተከትሎ ነው አዲስ ሊቀጳጳስ መሆናቸው ይፋ የተደረገው ድምጽ መስጠት ከሚችሉት 133 ካርዲናሎች መካከል የ89ን ይሁንታ ያገኙት ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝብ ታይተዋል። በቅዱስ ጴጥሮስ አደባባይ የተሰባሰቡ የእምነቱ ተከታዮች ሊቀ ጳጳሱን ሲመለከቱ ደስታቸውን በጩኸትና በእንባ ገልጸዋል። ዕድሜያቸው እስከ 80 ዓመት የሚሆን 133 ካርዲናሎች ቀጣዩ ርዕሰ ሊቃነ ጳጳስ ማን ሊሆን እንደሚገባም ከተወያዩ በኋላ ይሆናል ያሏቸውን መርጠዋል ሚያዚያ 13 ቀን 2017 ዓ.ም ሕይወታቸው ያለፈው ሊቀጳጳስ ፍራንሲስ የተኩ አባት አሜሪካዊ ካርዲናል ሮበርት ፕሪቮስት ሁነው ተመርጠዋል። በጣሊያነኛና በስፓኒሽኛ ቋንቋ የመጀመሪያ ንግግራቸውን ያደረጉት ሊቀ ጳጳስ ሊዮ 14ኛም ይህ ሰላም የሞላበት ሰላምታዬ ለሁላችሁም ልብና ቤተሰብ እንዲሁም በዓለም ላሉ ህዝቦች እንዲደርስ ይሁን በማለት መልካም ምኞታቸውን ገልጸዋል። የመጀመሪያው አሜሪካዊ ሊቀ ጳጳስ ሊዮ 14ኛም በቅዱስ ጴጥሮስ አደባባይ ለተሰበሰበው ከ40 ሺህ በላይ ለሚሆነው ህዝብ ባደረጉት ንግግር እግዛ እግዚአብሔር ሁላችንንም ይወደናል፣ ያለምንም ቅድመ ሁኔታ ብለዋል። አዲሱ የሮማ ካቶሊክ ቤተ ክርስቲያን ሊቀጳጳስ ሊዮ 14ኛም ሰብአዊነት በእግዚአብሔርና በፍቅሩ የሚደርስበት ድልድይ ክርስቶስ ይፈልጋል። አግዙን፣ እርስ በእርሳችሁም ተረዳዱ፣ ድልድይን ገነባለን ብለዋል። በንግግራቸው በሞት የተለዩትን ሊቀጳጳስ ፍራንሲስን እያስታወሱት ተተኪያቸው ለህዝብ እርሳቸው እንዳደረጉት ምእመናኑን መባረክ እንደሚፈልጉ ተናግረው ቡራኬ ሰጥተዋል። ድምጻቸውን የሰጧቸውን ካርዲናሎች አመሰግናል ሊቀ ጳጳስ ሊዮ 14ተኛ እግዚአብሔር ወዳዘጋጀልን ቤታችን ሁላችንም በጋራ እንጓዛለን ካሉ በኋላም ለሮማ ቤተ ክርስቲያን ልዩ ሰላምታ ይድረስ ብለዋል። በቅዱስ ጴጥሮስ አደባባይ ለተገኙ የእምነቱ ተከታዮች አንድነት እንደሚያስፈልግ አጽንኦት ሰጠው የተናገሩት ሊቀ ጳጳሱ ሁሉም በጾለት እንዲያግዟቸው ጠይቀዋል።